ሰላም ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ ሰዎች። ይህ አጀብ ቲዩ ነው፣ አጀብ የሚያስብሉ ክስተቶች እና ታሪኮች የሚቀርብበት የዩቱብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እናመሰግናለን። ዛሬ ልናቀርብላችሁ የፈለግነው ታሪክ ከሰው ልጅ ምናብ የራቀ የሚመስል ግን በእውነት የተፈጸመ የሰውን ማንነት ድንበር የፍቅርንም ጥልቀትና እጣፋንታስ ምን ያህል አስገራም ሊሆን እንደሚችል የሚያሳይ ነው። ለጥቂት ወራት ወይም አመታት ሳይሆን ለሙሉ ሃያ ሁለት አመታት ሙሉ ወንድ ሆኖ ሳለ የሴቶችን ማንነት ደርቦ በሴቶች ገዳም ውስጥም እንደ ሴት መነኮሴት የኖረን ሰው አስገራሚ ህይወት ነው። ይህ ሰው ማን ነበር? እንዴትስ ነው ይህ ሁሉ ረጅም ዘመን ሳይታወቅበት የኖረው? ፍቅር ሲይዘውስ ምን ተፈጠረ? ይህ የማይታመን የሚመስል ታሪክ ከምናስበው በላይ ብዙ የህይወት ሚስጢሮችን ይዟል። ለመሆኑ እንዲህ አይነት ድብቅ ማንነት ምን ያህልስ መስዋዕትነት ያስከፍላል? እና እውነትስ እስከ መቼ ድረስ ትደበቃለች? እስኪ አብረን እንመልከት። የታሪካችን መነሻ የዶሚኒካን ሪፐብሊክ ነው። ዋና ገጸ ባህሪያችን ፍራንክ ይባላል። የፍራንክ ታሪክ የሚጀምረው በጣም በልጅነቱ ነው። ገና የህፃንነት እድሜው ላይ ሳለ በማይታመን ሁኔታ አሳዛኝ ክስተት አጋጠመው። እናቱና አባቱ በአንድ አስከፊ የትራፊክ አደጋ ምክንያት ለዘላለም አጣቸው። በቅጽበት ይህች ትንሽ ነፍስ ያለ ቤተሰብ፣ ያለ ተንከባካቢ ብቸኛ ሆነች። የሚሄድበትም ሆነ የሚንከባከው ሰው ሳይኖር ፍራንክ በአቅራቢያ ወደሚገኝ አንድ የሴቶች ገዳም ያምራል። ምናልባትም የዚያ ስፍራ መሸሸጊያ እረፍትና ከጭንቀቱ የሚያገግምበት መንገድ ይፈልግ ነበር። በገዳሙ ውስጥ ይኖር የነበሩ አንዲት ደግ እናት መነኩሲት ፍራንክን ሲያዩ ወላጆቹ እንደሞቱበትና የሚንከባከበው ሰው እንደሌለ በመረዳት ከገዳሙ ሕግ ውጭ ቢሆንም አብሯቸው እንዲኖር በፈቃደኝነት ፈቀዱለት። በዚህ ወቅት ፍራንክ ገና በጣም ሕፃን ስለነበረ የገዳሙ እህቶች የልጁን ጾታ ወንድ መሆኑን ፈጽሞ አላወቁም ነበር። ምናልባትም የፍራንክ ረጅም ጸጉር የአፍንጫው ቅርጽና የፊቱ ገጽታ ሁሉ እንደ ሴት እንዲመስልም አስችሎታል። በዚህ ምክንያት ይህች ቅድስት ስፍራ ወንድ ልጅ መሆኑ ሳይታወቅ የፍራንክ መጠጊያና የህይወቱንም መድረክ ሆነች። ትንሽ ጊዜ ከቆየ በኋላ ፍራንክ ወደ ገዳሙ ያስገቡት ገዳም እናት መነኩሴትም ህይወታቸው አለፈ። ይህ ደግሞ የፍራንክን ህይወት ይበልጥ ፈታኝ አደረገው። ከዚሁ በኋላ ፍራንክ በሲስተር ማርጋሪታ በሚባለው ስም ከሌሎች ሴት መነኮሲት መሃል መኖሩን ቀጠለ። አስቡት፣ አንድ ወንድ ለ ሀያ ሁለት ዓመታት ሙሉ በየዕለቱ የሴትነትን ማንነት ደርቦ መኖር ምን ያህልስ ከባድ ሊሆን እንደሚችል። ፍራንክ እንደገና ሲመጣ በየዕለቱ የሴትነትን ማንነት ደርቦ መኖር ምን ያህልስ ከባድ ሊሆን እንደሚችል። ፍራንክ እያደገ ሲመጣ፣ የሰውነቱም ለውጥና የወንድነቱ ባህሪነቱ እንዳይገለጥበት ከባድ ጥረቶችን አድርጓል። ሁልጊዜም ቢሆን ሰፊ ልብሶችን በመልበስ የወንድ ሰውነትን ቅርጽ ለመደበቅ ይሞክር ነበር። አልፎ አልፎም የሴትነቱን ማስመሰል ይበልጥ ለማሳመን የወር አበባ ሕመሙ እንደበረታበትም በማስመሰል ሌሎች የመነኮሲት እህቶች ትኩረት ይስብ ነበር። የሁሉ ድርጊት ግን እውነተኛን ማንነቱ በድብቅ ለማቆየት የሚያደርገው የማያቋርጥና አድካሚ ትግል ነበር። ከዚህ የውሸት ማንነት ጀርባ የነበረው ስነ ልቦናዊ ጫና ማሰብም ያስፈራል። ነገር ግን የሰው ልጅ ተፈጥሮአዊ ስሜት ድንበር የለውም። ለረጅም ዓመታት የተደበቁ ፍራንክ በመጨረሻም በገዳሙ ውስጥ አብራው ከምትኖረው ሲስተር ሲቪሊያ ከምትባል መነኩሲት ጋር ፍቅር እንደያዘው ተናግሯል። ይህ የፍቅር ስሜት በገዳሙ ግድግዳ ውስጥ ለሁለቱም ያልተጠበቀና እጅግ አስገራሚ ነበር። ሲስተር ሲቪሊያ የሲስተር ማርጋሪታ እውነተኛ ማንነት ወንድነቱን ስታቅ የተሰማት ድንጋጤ ቀላል አልነበረ። ይሁን እንጂ ፍራንክ የፍቅር ጥያቄውን ባቀረበላት ጊዜ ጥያቄውንም ተቀብላ ጥሩ ጊዜ ማሳለፍ ጀመሩ። ይህ ያልተጠበቀ ፍቅር ይበልጥ ባልተጠበቀ ውጤት አከተመ፣ እርግዝናም ተፈጠረ። እርግዝናው የፍራንክን ሕይወት ምስቅልቅል ውስጥ እንደከተተው ገልጿል። ሲስተር ሲቪሊያ ይህንንም ሁኔታ ተከትሎ ከገዳሙ እንዲወጡ፣ ስራ እንዲፈልጉ፣ እናም ልጃቸውን አንድ ላይ እንዲያሳድጉ ጥያቄ ያቀረበችለት። ነገር ግን ፍራንክ ምናልባትም በሁኔታው ውስብስብነት ወይም በታሪኩ ውስንነት ምክንያት የስልቪያንም ጥያቄ ሳይቀበል ቀረ። ከዚህ ሁሉ ድብቅ ማንነት፣ ከተደበቀ ፍቅርና ካልተጠበቀ እርግዝና በኋላ ፍራንክ በቃኝ አለ። ከትንሽ ጊዜ በኋላም ከገዳም ወጥቶ በመጨረሻም ወንድነቱን ተቀበለና ስራ መጀመሩም ተናግሯል። የሚረዳው አጥቶ ወደ ገዳም የገባው ሰው በመጨረሻም ጾታውን ሲታወቅበት ከገዳም መውጣቱ ተገልጿል። የሲስተር ሲቪሊያ ጣፋንታ ግን ሌላ ነበር። እሷ ከልጅዋ ጋር ወደ አሜሪካ ተጓዘች። ይህንን ማስገራሚ ታሪክ የዘገበው ደግሞ ኦዲቲ ሴንትራል የተባለው የዶሚኒካ ብዙሃን መገናኛዎች ዋቢ አድርጎ ነው። ሲቪሊያን ካጣበት ጊዜ ጀምሮ ፍራንክ ብቻውን እየኖረ መሆኑም ገልጿል። አሁን ላይ የ73 ዓመት አዛውንት ሆኗል። ምንም እንኳን ህይወቱ ብዙ ውጣ ውረዶችን የተሞላ ቢሆንም ከሲቪሊያ ጋር ስላሳለፈው ጊዜ ሲናገር ጣፋጭና የማይረሳ የፍቅር ጊዜ እንደነበረም ያስታውሳል። ያለፉት 22 ዓመታት ገዳማዊ ህይወት እናም የፍቅር ግንኙነቱ በህይወቱ ውስጥም የማሻራሻራ ጥለው ያለፉ ይመስላል። ይህ የፍራንክ ታሪክ የሰው ልጅ ማንነት ምን ያህል ውስብስብ ሊሆን እንደሚችል፣ ፍቅርም ድንበር የማያውቁ መሆኑን፣ እናም እጣ ፈንታ ያልተጠበቁ ውሳኔዎች እንድናደርግም እንዴት እንደሚያስገድደን የሚያሳይ ነው። ሕይወት ሁሉ ጊዜ የምንጠብቀው መስመር አትከተልም። ፍራንክ ለ22 ዓመታት ያህል የገዳም ቅጥር ውስጥም የተደበቀው ሚስጥር፣ በመጨረሻም የራስን ውጤት አስከትሎበታል። ቢሆንም ከዚህ ሁሉ በላይ በብቸኝነት ህይወት ውስጥ እንኳን ያንን ጣፋጭና የማይረሳ ፍቅር ጊዜ በትዝታ የሚያጣጥምበት አጋጣሚ ማግኘቱ የህይወት ትርጉም በራሱ መንገድ የሚያስረዳ ነው። ማንነት መደበቅ እስከ መቼ? እውነትስ እስከ መቼ ትደበቃለች? የፍራንክ ታሪክ ለዚህ ሁሉ ጥያቄ ማሰብን ይፈጥራል። ውድ የአጀብ ቲዩብ ተመልካቾች የዛሬው አጀብ ዝግጅት ይህንን ይመስል ነበር። አስተያየታችሁ በኮሜንት ስፍራ አሳውቁን። ቪዲዮውን ከወደዳችሁት ላይክ በማድረግ እናም ለሌሎችም እንዲደርስ ሼር በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አጀብ እስክንገናኝ መልካም ጊዜ ይሁንላችሁ፣ ቸር ሰንብቱ።